እንድኖር እግዜ ላላዘዘ ለምን ለምን ከራሴ ጋር ምግብ ይዣለሁ። ያለሁት በክፍል ውስጥ ነው፣ አጠቃላይ ሁለተኛ ደረጃ ትምህርት ቤት በወቅቱ የኦሮምኛ ቋንቋ ትምህርት መማር አለባችሁ ተብለን የጀመርንበት የአስረኛ ክፍል ትምህርት አስተማሪው ከክፍለ ጊዜው ሙሉ ብቻውን አውርቶ ሲጨርስ የሚወጣበትና እና እኛም ተማሪዎች የየግል ሀሳባችንን ባዘቶ የምንፈለቀቅበት ጊዜ ነበረ። በቤተሰብ ሀሳብ ሰምጬ አይኔም በመስኮት ልኪው ሄጃለሁ። ለካ አስ ተማሪው አይቶ የኖሮ በኦሮምኛ ስለ ቤት ጥቅምና ስለ ቤተሰብ ማስተማር ጀምሯል። ትምህርቱን የጀመረው የሰፈራችን ሰው ስለነበረና ሁል ጊዜ በሴትነቴ ሊያጠቃኝ ልጅነቴን በማየት ሊያታለኝና ለአንድ የቅርብ ጓደኛው ከሱ አልፎ ለሌላ ጓደኛው መምህር አሳልፎ ሊሰጠኝ ያስብ ስለነበረ ነው። ከሰፈራችን መጥቶ አብረውኝ የሚማሩ ተማሪዎች ብዙ ናቸው። ያለብኝን ጭንቀት ተማሪዎቹም አስተማሪም ያውቃሉና ሁሌም አፍራለሁ፣ እሸማቀቃለሁ። መምህሬም ሊነካኝ ስለፈለገ ስሜን ጠርቶ ቤት ለምን ይጠቅማል አለኝ። አባባሉ በቀጥታ እኔን ለማስለቀስ እንደሆነ የገባው አንደበቴ ተንቀጠቀጠ። መልሽልኝ እንጂ ቤት ለምን ይጠቅማል? ጥያቄው የተሰነዘረው የቤትን ጥቅም ለማወቅ ካለው ፍላጎት ሳይሆን እኔን ለማስከፋትና በተማሪ ፊት የመሳቀቅበትን ርዕስ አንስቶ ለማሳቅ ነበር። ተማሪዎቹ ግን እንኳንስ ሊስቁለት ሌሎቹንም ሲጠይቃቸው ዝምታ ነበር መልሳቸውና ተቃውሟቸውን በዝምታ መግለጻቸው እንደሆነ ስለገባው በክፍለ ጊዜው ደብተሩን ሰብስቦ ክፍሉን ለቆ ወጣ። የዚህ አስተማሪ ጓደኛ ክፍል ውስጥ የሚጠይቀኝ ከባድ ጥያቄዎችንና ተማሪዎች የከበዳቸውን ዝም የሚሉትን የቤት ስራዎች ልክ እንደ ቀላል ነገር እስቲ ውጪና ረጅሙን ጸጉርሽን እንደ ጎነጎንሹ ይሄንን ጥያቄ ጎን ጎንጎን ፈታ ፈታ አርገሽ አሳየን በማለት በቃ አሳሬን ያበዘዋል። በዛ ላይ የፊዚክስ እና የማትስ ትምህርት ለእኔ ጭንቀቶች ነበሩ። በበቂ ሁኔታ ባልፋቸው አመርቂ ውጤት አግኝቼባቸው ረክቼ አላውቅም። ሁለቱን አስተማሪዎቼን ጨምሮ በምድር ላይ ነፍሴን ወደ ጭንቀት የሚያመሯት ጉዳዮች እየበዙና እየተበራከቱ እኔን መከተል ይዘዋል። የትምህርት ጊዜው ተጠናቆ ሰኔ ደርሶ የፈተና ውጤቶቻችንን ለመቀበል ሰኔ አስራ አምስት ስንሄድ ከተማሪዎች ሁሉ የተለየ ጉዳይ ነኝ ገጠመኝ። በእርግጥ ሆነ ተብሎ የተሰራ እንደሆነ አውቀዋለሁ። ግና ለምን ለማን አቤት ማለት እችላለሁ? ከስልሳ የተፈተንኩትን ፈተና ውጤት የፈተና ወረቀቱን ቀዳዶ አጥፍቶ አልተፈተነችም በማስባል ውጤቴን ሳያስተላልፍልኝ ስለቀረ መምህሩ ክፍለ ሀገር ነኝ ብሎ በመሰወሩ ሰኔ ሰላሳ ላይ አልተዛወረችም ኢንኮምፕሊት አላሟላችም የሚል ውጤት ነው ያለው። ነገር ግን ሙሉ ማለትም ነጥቡ ለማለፊያ የሚያስፈልገው በላይ ያለበት ካርድ ተቀበልኩ። እድሌን ለመጀመሪያ ጊዜ ረገምኩ። ለቤተሰብ ሳሳያቸው በጭራሽ የማይታመን ነው በማለት ለማረጋገጥ እናቴና እኔ ተያይዘን ትምህርት ቤት ሄድን። ጉዳዩን ጠየቀችልኝ። በዚህ ጊዜ ታዲያ ያ የሰፈሪያ አስተማሪ ከትምህርት ቤቱ ስንወጣ ውጭ በር ላይ ጠብቆን የኦሮምኛው መምህር እናቴን እናቴን እንኳን ሳይፈራ ለምን እንደ ሌሎቹ አትሆንም? በማፈርና በመፍራት የሚሆን ነገር የለም የልቅ ነቃ ትበልና ጊዜዋን ተጠቀምበት በማለት ለእናቴው ነገራት። ልብ አርጉልኝ የሚባል ሰው በሌለበት ስለሆነ የተናገረው ከትምህርት ቤት የጀመረች እቤት ድረስ ብቻዋን እንደተራገመችና እንደተወራጨች ደረስን። ከዛም የሆነው ሁሉ ስለገባት ላስረዳት ሞከርኩኝ። በእርግጥ ተደርታለች። እንደውም ከስልሳ የተፈተነውን ፈተና ለተማሪዎች ሲሰጥ ለእኔ ስላልደረሰኝ አልተፈተንሽም የተባልኩ ቀን እኔና ስድስት የክፍል ተማሪዎች በመሆን የአስተማሪውን መኖሪያ ቤት አጠያይቀን በመሄድ ለእናናግረው ስንሞክር ሰራተኛውን ልኮ እሷ ብቻዋን ትግባና ታናግረኝ ስላለ ሁላችንም ፈርተን ከሌላ ጥግ ቆመን ከአሁን አሁን ይወጣል በሚል ስንጠባበቀው ቆይተን ተስፋ ስናጣ ሸሽተን ወደ ቤታችን ተመለስን። ይሄን ሁሉ መሞከሬንና ሰውየው ሊጎዳኝ ስላሰበ እንጂ እዚሁ ከተማ ውስጥ እንዳለ መረዳቴን ተናገርኩ። ለሁለተኛ ማስረጃ የሚሆን ሀይ ስኩሉ ፈተና ሲፈትን ለእያንዳንዱ ፈተና የምንፈርመው ፊርማ ስላለ የመግቢያና የመውጫ ሰዓት ስለሚመዘገብ ያ የፊርማ ወረቀት እንዲታይልኝ አልኩ። ፊርማው ላይ ፈርም ያለው ሌሎች ፈተናዎችን ስፈተን የነበረው ተመሳሳይ ሰዓትና ፊርማ ወረቀቱ ላይ ተቀምጧል። ነገር ግን ከስልሳ አልተፈተነችም እኔም ክፍለ ሀገር ነኝ የለሁም መምጣት አልችልም ስላለ ሊስተካከልልኝ አልቻለም። እናቴም ለነገሩ በዚህ ገና በልጅነት እድሜሽ ትምህርትሽን ጨርሰሽ ከምትንገላች ወንድምሽ ቢያንስ ተመርቆ እስኪወጣ ብትማሪ ተመራጭ ነው በማለት እድሉን በጸጋ እንድቀበለው ነገሩን ላላ አደረገችው። ሕግ ደረጃ ከተደረስን ሌሎቹንም በማስተባበር ሊጎዳሽ ይችላል። ስለዚህ በቃ ምን ይደረግ፣ በቃ ደግመሽ ተማሪ ብላ አጽናንታኝ ጓደኞቼ ወደ 11ኛ ክፍል ሲገቡ እኔ በዛው 10ኛ ክፍል ደግሜ ልማር በቀሩት 15 ቀናት ውስጥ ምዝገባ ካሄድን መቼም አንድ ነገር ሲገኝ አንድ ነገር ታጥቶ ነው የሚባለው ልክ ሆነና ደግሜ የገባሁበት ክፍል ውስጥ ያሉ ተማሪዎች ሁሉ የምንዋደድና አንድ አይነት ሆነን ተገኘን። በአንድ መቀመጫ ላይ የምንቀመጠው ሰባት ሴቶች ስንሆን ከመጨረሻው ረድፍ ፊት ያሉት ረጅም ዴስክ የደረሰን በመምህራችን ድልደላ መሰረት በስማችንና በቁጥራችን ተርታ ነው። የሚገርመው ከኋላችን ሙሉን ዴስክ የያዙት ወንድ ተማሪዎች ናቸው። እርስ በርሳቸው የሚያደርጉት መገፋፋት እና መጣላት እንዲሁም መተራረብ ለእኛ በቂ መዝናኛም ሆኖናል። አስተማሪ ካልገባ እኛ ክፍሉን ከጥግ እስከ ጥግ በመነጋገር በመጫወት እንስቃለን ታዲያ የእኔ ዝምታ ና አጸጥተኝነት ብዙም ያልተመቻቸው ጓደኞቼ ምንድን ነው አሁን እኮ አስተማሪ የለም የረባሽ ስም አይጻፍም አባት ትደብሪኝ ተጫዋቺ በማለት ፈታ እንድል ይጋብዙኛል ዘወትር ከራሴ ጋር ስለማወራ ነው መሰለኝ ዝምታ ተጭሎኝ ደንዝዣለሁ። ክፍል ዘጠኝ ይቀጥላል።